አይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹም በቅድሚያም ህወሓት ጠቅላይ ሚኒስትር አብይ አህመድን ጸጸት የሌለባቸው ትግራይን እርስ በራሱ ለማጋጨት እየሰሩ ያሉ ሲል ከሰሰም። ከሰሞኑ በፓርላማ ላደረጉት ንግግር ምላሽ ሰጥቷል። በወለጋ የሚፈጸመው ጥቃት እንዲቆም ጠይቃለሁ ያለበትም ተካቷል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የመከላከያ ሰራዊቱ ከባድ ውጊያ ሲደረግባቸው በዋሉ የጎንደር አካባቢዎች የፋኖ ኃይሎች እጅ ሰጡኝ ይላል። የፋኖ ኃይሎች በበኩላቸው አሁንም ታጣቂዎቻቸውን አሰልጥነው ማስመረቃቸውን አሳውቋል። ተጨማሪውን አዘጋጅተናል። ብልጽግና የኤርትራ ክህደት የሚል የሚዲያ ዘመቻን እያከናወነ ነው። ይህን የሚያጠናክር ማብራሪያ ያቀረቡት ፖለቲከኛው ደግሞ የህወሓት አላማ ስልጣን መቆጣጠር፣ የሻዕቢያ ዓላማ ደግሞ ኢትዮጵያን ማፍረስ ነው ብለዋል። ይህንንም ይዘናል። ከትግራይ ወታደራዊ አዛዦች መካከል አንዱ የሆኑት ጀኔራል ምግባይ ኃይል መመከታችን ይቀጥላል አሉ። በእንዲህ እንዳለ ኮሚሽኑ የጦርነቱ ማህበራዊ ኪሳራ ከ10 ቢሊዮን ዶላር በላይ ሆኗል ሲል ገልጿል። በዝርዝር እንመለከተዋለን። የጦር ወንጀል ምርመራ እንዲደረግ ተጠየቀ። ይህ ምርመራ በኢትዮጵያውያን ላይ ከተፈጸመው የአየር ጥቃት ጋር የተያያዘ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ህወሓት ጠቅላይ ሚኒስትር አብይ አህመድን ጸጸት የሌለባቸው ትግራይን እርስ በራሱ ለማጋጨት እየሰሩም ያሉ ሲል ከሰሰም ከሰሞኑ በፓርላማ ላደረጉት ንግግር ምላሽ ሰጥቷል። በወለጋ የሚፈጸመው ጥቃት እንዲቆም ጠይቃለሁ ያለበትም ተካቷል። ድርጅቱ ብልጽግና እየፎከረ ነው ያለ ሲሆን አገዛዙ በትግራይ ውስጥ ያሰማራቸው ታጣቂ ኃይሎች በህዝብ ላይ ጥቃት እየፈጸሙ ነው በማለትም አንስቷል። ሰሞኑን በፓርላማው አብይ አህመድ ባደረጉት ንግግር የሰላም ስምምነቱን የፈረምኩት ከጻድቀንና ጌታቸው ከመሆናቸው ጋር ነው በሚል ላነሱት ጉዳይ ምላሽ ሰጥቷል። የሰላም ስምምነቱ ጀኖሳይድን ለማቆም የተፈረመ ዓለም አቀፋዊ የተኩስ አቁም ስምምነት ነው ያለው ህወሓት የኢትዮጵያ መንግስት ግን በዓለም አቀፉ ማህበረሰብ ፊት የፈረመውን ጉልጥሶና ቃሉንም አፍርሶ ሲንቀሳቀስ ቆይቷል ይላል። ወራሪ ባላቸው ኃይሎች ስር ይገኛል ያለውን የክልሉን ህዝብ የኢትዮጵያ መንግስት ባሰማራቸው ታጣቂ ኃይሎች አማካኝነት ለጥቃት እየተጋለጠ ይገኛል ሲል ገልጾ ነገር ግን ይህ ጥቃት የሚፈጸምበትን አካባቢና ጥቃቱን የሚፈጽሙ ናቸው ያላቸውን ተጠያቂ አካላትን በተመለከተ አላነሳም። ከዚህ በተጨማሪም ትግራይን እርስ በርሱ ለማዋጋት በጉረቤት ክልሎች ታጣቂ ድርጅት በመፍጠር ለማወክ እየሰራ ነው የሚለው የህወሓት መግለጫ ተሰማራ ያለው ታጣቂ ድርጅት በየትኛው ክልል እንደሚገኝና ማን እንደሚባልም አልጠቀሰም። የኢትዮጵያ መንግስት የሚለውን ብልጽግናን በወታደራዊና ሲቪል አመራሮቹ አማካኝነት ጥቃት ለመፈጸም እየፎከረና የፕሮፓጋንዳ ስራው ላይም ተጠምዶ ይገኛል የሚለው ድርጅቱ ባሳለፍነው ማክሰኞ በፓርላማ የተደረገውን ጠቅላይ ሚኒስትሩ ንግግርም የዚሁ ፉከራና ፕሮፓጋንዳ ቀጣይ ክፍል ነው ብሎታል። በዚህ የፉከራና ፕሮፓጋንዳ ቀጣይ ክፍልም ጠቅላይ ሚኒስትሩ በፓርላማው ቀርበው ስለ ፕሪቶሪያ ስምምነት ያቀረቡት መግለጫ በህወሓትና በፌደራል መንግስቱ መካከል የተፈረመን ስምምነት የግለሰቦች ድርድርና ፊርማ አድርጎታል ብሏል። ጠቅላይ ሚኒስትር አብይ ሰላም ስምምነቱን የተፈራረሙት ከነጻድቃን ገብረትንሳኤና ጌታቸው ረዳ ጋር እንደሆነ መናገራቸው አይዘነጋም። ፕሪቶሪያ ተደራደር ነው ከጀነራል ጻድቃን ጋር ነው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 አብይ የዘረዘሯቸውን ግለሰቦችን ስም ሳይጠቅስ ጉዳዩን የሚቀጥለው ህወሓት የሰላም ስምምነቱ ሲፈረም ወደ ደቡብ አፍሪካ የሄዱት የተጠቀሱት ሰዎችና ሌሎችም ነበሩ። ይሁን እንጂ እነዚህም በግለሰብ ደረጃ የሄዱ ሳይሆኑ በድርጅት ተወክለው ነው መታየት ያለበትም ስምምነቱን ማንፈረመው ሳይሆን አፈጻጸሙ እንዴት ነው በሚል ነው ሲል ተችቷል። በተጨማሪም ጠቅላይ ሚኒስትሩ ዓለም ያወቀውን ጀኖሳይድና አምስት ዓመት ያስቆጠሩ ወንጀሎችን አታጋኑ ትግራይ ውስጥ ጦርነት የተካሄደው ሁለት ወር ነው እያሉ ለማቀ ለመቃለል ሞክሯል። የተፈጸመው ወንጀል የሚቃለል ነገር አይደለም ብሏል። የብልጽግናው ፕሬዝደንት ምን ያክል በትግራይ ህዝብ ሞትና ስቃይ እያሾፉ እንዳሉና ባለፈው ጥፋታቸውም ጸጸት እንደሌላቸው የሚያሳይ ነው የሚለው ድርጅቱ ወለጋ የበለጠ ጥቃት ፈጽም ያለው ማለታቸውን የጠቀሰውም የህወሓት መግለጫ በትግራይ ላይ የደረሰ ጥቃት የወለጋ ህዝብ እንዲደርስበት አንፈልግም፣ አሁንም የሚፈጸምበትን ጥቃት እንዲቆም እንጠይቃለንም ብሏል። ጠቅላይ ሚኒስትሩ የትግራዩን እና የወለጋውን ጥፋት እያነጻጸሩ ማቅረባቸው አይዘ በትግራይ ጦርነት አንድ ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው፣ ያን የሚያክል ሰው ሊሞት እንደማይችል ስለምናቀ አሁን ደግሞ ራሳቸው ማን የቆጠረው አሉ፣ ውሸት ነቁ አሉ። ራሳቸው ናቸው አሁን ደግሞ ተፈናቃይነት ማጋነን አለ። ማጋነን ዋጋ የለውም። ትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ ባይዘ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንፃር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። የብል ጽግናው ፕሬዝደንት ስለ ህዝብ ውሳኔ ያነሱትን ጉዳይ በተመለከተም ተፈናቃዮችን ላለመመለስና ዲሞግራፊን ለመቀየር ሆነ ተብሎ የተቀመረ ሲል ህወሓት ይገልጻል። ህወሓት የፕሪቶሪያው ስምምነት አፈጻጸም ማስተካከያ እንዲደረግበት ለዓለም አቀፉ ማህበረሰብ ጥሪ ሲያቀርብ እንደነበር አስታውሶ ዓለም ማወቅ ያለበት የሰላም ስምምነቱ ከባድ አደጋ ላይ እንደወደቀ ነው ሲልም ጠቁሟል። የመከላከያ ሰራዊቱ ከባድ ውጊያ ሲደረግባቸው በዋሉ የጎንደር አካባቢዎች የፋኖ ኃይሎች እጅ ሰጡ ይብሏል። የፋኖ ኃይሎች በበኩላቸው አሁንም ታጣቂዎቻቸውን አሰልጥነው ማስመረቃቸውን ይፋ አድርጓል። ከጎንደር ከተማ እምብዛም በማይርቁ እንደ ማክሰኝት ዙሪያም፣ አርባ ያበለሳና አለፋ ጭምር ላለፉት ሁለት ቀናት ውጊያዎች እንደነበሩ መዘገቡ ይታወሳል። በሰሜን ጎንደር ዳባት ከተማም ትናንት ምሽት ተከታታይ ተኩስ ድምፅ እንደነበር ታውቋል። የመከላከያ ሰራዊቱ ደግሞ በዚሁ በዳባት አካባቢ የፋኖ ኃይሎች እጅ ሰጡን ይላል ከጎጃም ዘመቻዎች ተነስተው ወደ ጎንደር ቀጠና ውጊያዎች የተላኩት ብርጋዴር ጄኔራል አዘዘው መኮንን በጫካ ያለው ጽንፈኛ እጅ እንዲሰጥ አደረግን ብለው የተወሰኑ ወጣቶችን አሳይቷል ከመቼ ጀምሮ እንደሆነ ባይገልጹትም 120 ታጣቂዎች ከነተጥቃቸው እጃቸውን አስረከቡን ሲሉም አክሏል ይህ የእጅ ሰጡን ፖለቲካ ላለፉት ሁለትና በላይ ዓመታት ተደጋግሞ ያልተሳካ ቢሆንም አሁን ብቸኛው የቀውሱ መፍቻ መንገድ ሆኖ በብልጽግናው በኩል የተወሰደ ግን ሆኗል አንድ ሰሞን ለይስሙላም ቢሆን ይነሱ የነበሩ የድርድር አጀንዳዎች አሁን ደብዛቸው ጠፍቷል። ሽፍታዎች እንዲገቡ አድርጉ የሚል ማብራሪያ የሚቀርብበት ሁነትም ነው ያለው። እንዲህ የሚገለጹት የፋኖ ኃይሎች ደግሞ አሁንም ሰራዊታቸውን እያሰለጠኑና እያስመረቁ እንደሆነ ነው የሚገልጹት። ባለፉት ተከታታይ ቀናትም በበርካታ አካባቢዎች ይህ ታይቷል። አሁንም ለስድስት ወራት ስልጠና ሲወስዱ ነበር ያሏቸውን የኮማንዶ ኃይል አባላትን አሰልጥነው ማስመረቃቸውን ገልጸዋል። ብልጽግና የኤርትራ ክህደት የሚል የሚዲያ ዘመቻ ጀምሯል። ይህን የሚያጠናክር ማብራሪያ ያቀረቡት ፖለቲከኛ ደግሞ የህወሓት አላማ ስልጣንን መቆጣጠር ነው፣ ሻቢያ ደግሞ ኢትዮጵያን ማፍረስ ነው ሲሉ ገልጿል። የብልጽግናው ፕሬዝደንት ከሰሞኑ በፓርላማ የጥፋት አጋራቸው ኢሳያስን በበርካታ ጉዳዮች እንደከሰሷቸው ይታወቃል። ከነዚህ ውስጥ ደግሞ የብር ግሽበትን አስከተለብን፣ ጦር መሳሪያ ነጋዴ መሆኑብን የሚሉት የሚገኙበት ሲሆን አብይ ኢሳያስን እንደ ካሃድ ያድርገው ያብራሩበትም የሚ የሚያካትት ነው። አሁን ይህ በብልጽግናው ልሳናት በኩልም እንደ አጀንዳ ተይዞ ከሀዲዋ ኤርትራ የሚለው ዘመቻ እየተከናወነ ነው። በቀለበት የተሳሰሩት ሻቢያና ብልጽግና አሁን በክህደት እየተወነጃጀሉም ነው። በድብቅ ሳይሆን በይፋ በብልጽግናው ልሳን በፋና ቴሌቪዥን በኩልም የኤርትራ ክህደት የሚለው መረጃ እንዲሰራጭ ሆኗል። የዚህ ሂደት አካል የሆኑት የቀድሞ የትግራይ ክልል ርዕሰ መስተዳደር ና የህወሀት ፖሊት ቢሮ አባል የነበሩት አቶ ገብሩ አስራትም በተመሳሳይ ሻቢያና ህወሀት ለመክሰስ ተከስተዋል ጽምዶ የተሰኘውን ጥምረት ኢትዮጵያን የማፍረስና የማዳከም ተልዕኮ ያለው ነው በማለት ማንስተውታል። የሻቢያና ህወሓት የአሁን አላማ እያሉትን ሲያቀርቡም ህዋሀት አጋሮችን ሰብስቦ ስልጣንን መቆጣጠር ነው በማለት ነው። የህወሓት ፍላጎት ብቸኛ ፍላጎት ስልጣን መቆጣጠር፣ ትግራይም ውስጥ በሀገር ደረጃም ከሆነለት ማለት ነው። ስልጣን የመቆጣጠር ካልሆነት ደግሞ ትግራይን በብቸኛ ስልጣን ለመቆጣጠር ነው ፍላጎቱ። ብቻው ማሳካት እንደማይችል አሁን ገብቶታል። ብቻው አይሳካውም። ስለዚህ ምንድነው ያደረገው? ይሄን ለማሳካት ያስችልናል ከሚላቸው ኃይሎች ጋር መጻመድ ወይ መጣመር ነው የፈለገው እና ሻዕቢያ ዋናው ነው። በዚህ ጽምዶ ዋናው ሻዕቢያ ነው። ሁለተኛ ከፋኖ ጋር እንድጻምዳል። በትግሉ ጊዜም ከኦላም ጋር አለው ግንኙነት ነበረው። እሳቸውን ጨምሮ ህወሓት ሞቷል የሚለው ጉዳይ ከሰሞኑ ተደጋግሞ ሲነሳ የሰነበተ ነውናም ስልጣንን ለመቆጣጠር የሚሰራው ኃይል የቱ ይሆናል የሚለው ጥያቄ ግን እንዳለ ነው። ጽምዶ በሚለው ጥምረት ውስጥ ሆኖ የሻቢያ ዓላማ ያሉትን ሲያቀርቡ ደግሞ ኢትዮጵያን የማዳከምና የማፍረስ ነው በማለት ነው። ከዛም የአሰብ ጉዳይ ቀሬ ስለመሆኑ ያብራራሉ። እኒህ ሰው ከወራት በፊት የቀይ ባህር አጀንዳ መነሳቱን በተመለከተ ተጠይቀው አስተያየት ሲሰጡም ኢትዮጵያ ጥልቀት ባለው የፖለቲካ ቀውስ ውስጥ በገባችበት ማህበራዊ ትስስሩ በተና ጋበት የውስጥ እርቅ ባልተረጋገጠበት ሁኔታ አደጋው የከፋ ነው ሲሉ ተናግረው እንደነበር ግን ይታወሳል። በአሁኑ ቃለ ምልልሳቸው ወቅት ስብሀትና ኢሳያስ በኢትዮ ኤርትራው ጦርነት ወቅት እንኳን ስልክ ይደዋወሉ ነበር ያሉት እኒህ አንጋፋ ፖለቲከኛም ከዚህ በፊትም እንደውም አቶ መለስም ይሁን አቶ ስብሀት ነጋ አፍቃሪ ሻዕቢያ ናቸው ሲሉ መክሰሳቸውም አይዘነጋም። ከትግራይ ሰራዊት አመራሮች አንዱ የሆኑት ጀነራል መግባይ ኃይለ መመከታችን ይቀጥላል አሉ። ይህ በእንዲህ እንዳለ ኮሚሽኑ የጦርነቱ ማህበራዊ ኪሳራ ከ10 ቢሊዮን ዶላር በላይ ይሆናል ብሏል። ከትግራይ ሰራዊት አመራሮች መካከል አንዱ የሆኑት ጀነራል መግባይ ኃይለም አክሱም አካባቢ ተገኝተው ያደረጉት ንግግር ከኤርትራም የዘር ማጥፋት ሲሉ ከገለጹት አካል ጋር ጭምር የተያያዘ ነው። ያለፈውን ረስትን ሳይሆን እንዳይደገም ነው እየጣርን ያለ ነው የሚሉት እኒሁ ጀነራል የትግራይም የኤርትራም ህዝብ ፍላጎት በሰላም መኖር ነው። ሌላው በህግና በስርዓት ይጠናቀቅ ነው ጥያቄያችን። አሁንም ጀኖሳይድ ፈጽማለሁ የሚለው ሀይል ግን ይቁምልን እያለ ነው ሲሉም አብራርቷል። ንመላ ኢትዮጵያውያን ንአልከባቢና ዘለው ህዝቢ በተለይ ንኤርትራውያን ሰላም ዝደሊ ናይ ኤርትራ ህዝብን መንግስትን ንሰላም ደው ምባል ክንቅፅለሉ ኢና ለመላ ኢትዮጵያውያን፣ ለኤርትራውያን ሰላም ለሚፈልግ ለኤርትራ ሕዝብና መንግስት፣ ለትግራይ ሕዝብና ሰራዊትን ማስተላለፍ የምፈልገው ለሰላም ዘብ መቆማችንን እንቀጥልበታለን የሚለው ነው። ይሁን እንጂ ጀኖሳይድ የሚፈጽምብን አካል ሁሉም ዘር መጥፋትን የሚቃወሙ ኃይሎች አማራም፣ የሆነ ኤርትራ፣ አገውም የሆነ አፋር ከትግራይ ሕዝብ ጎን እንዲቆሙ ጥሪ ያቀርባለሁ። ዝሓለፈ ረስዕን አይኮነን ከይ ድገም ከቀናት በፊት የቲዲኤፍ አባላት በክልሉ የተለያዩ ስፍራዎች የጥቅማጥቅም ጥያቄዎችን ይዘው ወደ አደባባይ መውጣታቸው፣ መንገዶችን መዝጋታቸው የሚታወስ ነው። በኋላም ጊዜያዊ አስተዳድሩ መመሪያ ማጽደቁና አርሚዎች ይቅርታ መጠየቃቸውም እንዲሁ። ጀነራል መግባ ኃይሌ ደግሞ በሰራዊት ውስጥ የጥቅማጥቅም ጥያቄዎች መነሳታቸው ጥሩ ነው ብለው ነገር ግን የቀረበበት መንገድ በጣም የተሳሳተ ነው፣ በፍጹም እንዲህ ያለው ነገር አይደገምም ሲሉ ተናግሯል። ያን ሁኔታ ጠላት ተጠቅሞበታል ሲሉም አንስተው አሁንም ግን የመመከት ዝግጅታ ሀገራችን የሚቀጥል ነው በማለት አብራርቷል። ዝወሰናዮ ግልጽ እዩ መኸተና ንሰላምን ንሕጋዊ መፍትሕን ካብ ሕጋውን ሰላማውን መፍትሒ የወሰነው ግልጽ ነው። የመከላከል ዝግጅታችን ለሰላማዊና ሕጋዊ መፍትሄ ነው። ከዛ ውጭ ለሚመጣ ግን አንደራደርም። መመከታችን ይቀጥላል ነው አንደኛው ውሳኔ። ይህ ደግሞ ለሉዓላዊነታችንና የሕዝባችን አንድነት ላይ መሰረት ያደረገ ነው። ውሳኔያችን ህገ መንግስቱናም የሰራዊታችን መተዳደሪያ ደንብን መሰረት አድርጎ ነው የተወሰነው። መብት እንዲከበር ህግና ስርዓት ማክበር አለብን። ይህ በእንዲህ እንዳለ የትግራይ የዘር ማጥፋት ኮሚሽን በትግራዩ ጦርነት የተከተለው ማህበራዊ ውድመትና ኪሳራም 18 ቢሊዮን ዶላር እንደሚገመት በጥናት ማረጋገጡን አሳውቋል። ኮሚሽኑ ጦርነቱ ከፍተኛውን ውድመት ያደረሰው በትምህርት ዘርፉ ላይ መሆኑንም ጠቅሷል። ሪፖርቱ የኤርትራ ሰራዊት በትምህርት፣ በጤና ስርዓቶች፣ በቅርሶች፣ በታሪካዊ ህንፃዎች፣ በደህ ጥበባትና በታሪካዊ ቁሳቁሶች ላይ ከ38 እስከ 56 በመቶ የሚደርስ ጉዳት አድርሰዋል ብሏል። በአንጻሩ የኢትዮጵያ መከላከያ ሌላ ሰራዊት በቁጠባና ብድር ተቋማት፣ በህብረት ስራ ማህበራት፣ በአነስተኛ ማህበራዊ አገልግሎት ሰጪ ተቋማት ላይ የ27.2 በመቶ ጉዳት ማድረሱን ኮሚሽኑ ገልጿል። የጦር ወንጀል ምርመራ እንዲደረግ ተጠየቀም። ይህ ምርመራ በኢትዮጵያ ላይ ከተፈጸመው የአየር ጥቃት ጋር የተያያዘ ነው። ባለፈው ሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመች የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ድርጊት ተደርጎ ሊወሰድ ይችላል ሲል ገልጾም ምርመራ እንዲጀመርም ጠይቋል። ተቋሙ የአሜሪካ ጦር በወቅቱ በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት ችግን የጣሰ ነበር ብሏል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸው ስደተኞችን የያዘ ሲሆን ቦታውም የሚታወቅ፣ ሰላማዊ ዜጎችም የሚገኙበት ስፍራ ነበርም። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና ሰሜን አፍሪካ ቀጠና ምክትል ዳይሬክተር እንደሚናገሩት ከሆነም ከአደጋው የተረፉ ሰዎች የሰጡት አሰቃቂ ምስክርነት መጠለያ ጣቢያው በታሳሪዎች የተሞላ የሰላማዊ ሰዎች ህንፃ ቢሆንም ያለአንዳች ጥንቃቄ እንደተደበደበ ግልጽ የሆነ ምስል ይፈጥራል ይፈጥራል ብለዋል። ይህም በዓለም አቀፍ የሰብአዊ ህግጋት ውስጥ ካሉት ዋና ዋና ግዴታዎች አንዱ የሆነውንና የተጠቃው ነገር ወታደራዊ ኢላማ እንዳለው መረጋገጥ አለበት የሚለውን ኃላፊነት አሜሪካ መወጣት ባለመቻሏ የተከሰተ ነው ሲሉ ማክሏል። አምነስቲ ያወጣውናም በሰዓድ መጠለያ ጣቢያ በሚገኙ ሲቪሎች ላይ የተፈጸመው የአሜሪካ አየር ጥቃት ዝርዝር ሪፖርት በህይወት ከተረፉ 15 ኢትዮጵያውያን ጋር በተደረገ ቃለ ምልልስ እንደዚሁም የሳተላይት ምስሎች ፎቶዎችና ቪዲዮዎችን በመተንተን ላይ የተመሰረተ ነው። ተቋሙ በአብዛኛው በሀያዎቹ ዕድሜ ክልል ውስጥ የሚገኙ 16 ኢትዮጵያውያን ወንዶች በጥቃቱ መገደላቸውን ለይቷል። በሁቲ የፍትህና የሰብአዊ መብቶች ሚኒስቴር መረጃ መሰረት በጥቃቱ ወቅት 117 አፍሪካውያን ስደተኞች ታስሮ የነበረ ቢሆንም ስልሳ አንዱ መገደላቸውና አምሳ ስድስቱ ደግሞ መቁሰላቸውን አትቷል። አክሎም በአውሮፓውያኑ 2022 በሳውድ የሚመራው ጥምር የአሜሪካ ሰራሽ ቦምብን በመጠቀም በዚሁ ግቢ ውስጥ ከ90 በላይ እስረኞችን ከገደለ በኋላ አሜሪካ ጣቢያው የሲቪል ተቋም መሆኑን ማወቅ ነበረበት ብሏል። አምነስቲ አሜሪካ ጥቃቱን እንደ ጦር ወንጀል እንድትመረምር እንደዚሁም ለተጠቂዎችና ለቤተሰቦቻቸው ሙሉ ካሳ እንድትከፍል አሳስቧል። በተጨማሪም የሁቲ ባለስልጣናትና ጠባቂዎች ደህንነትን በመፈለግ ከመጠለያው ለመውጣት የሞከሩትን እስረኞችን መልቀቅ እንደ ከለከሉ የሚገልጹ ሪፖርቶች እንዲመረመሩና ስደተኞችን በስደት ሁኔታቸው ብቻ በዘፈቀደ ማሰር እንዲቆም ጥሪ ያቀርቧል ተቋሙ አስከትሎም የሰላማዊ ሰዎች ጉዳት ለመቅረፍ የተቋቋመው ወሳኝ የአሜሪካ ስልቶች አሁን ላይ በዶናልድ ትረምፕ አስተዳደር ስጋት ውስጥ መሆናቸውን አስጠንቅቆ የአሜሪካ ኮንግረስ ስልቶቹን በበቂ የገንዘብ ድጋፍ ማግኘታቸውንና መተግበራቸውን እንዲያረጋግጥም አሳስቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር።